አባ ጊዮርጊስን ለምሳሌ ላንሳ። ተነፍጓል። እሱ ከተወለደ ጀምሮ እድሜው ለትምህርት ሲደርስ አባቱ ስዕል ቤት ያገለግል ስለነበረ ሀይቅ ላይ ለገዳም ሰጥቶት ነበር። እንደምታውቁት ግን ዕውቀት አይገባውም ነበረ። እኔ እኮ ይደንቀኛል፣ በኋላ ይሄን የመሰለ መጽሐፈ ሰዓታትን እንዲደርስልን ግን ዕውቀት አጥሮታል። አንዳንድ የሚያጥሩብን ነገሮች በህይወታችን እግዚአብሔር ለነገ ተርላችን ሊሆን ይችላል። ዘኬዎስን ተመልከቱት። ቁመቱ አጭር ነበረ። ግን የሚደንቀው ነገር እግዚአብሔር አምላክ ከዛፍ ላይ ቆሞ እንዲያየው አድርጎታል። እና በጣም የሚደንቀው ግን ከቅዱስ ከዘኬዎስ የሚደንቀኝ ነገር ዛፏን የተጠቀማት ራሱን ለማሳያነት አይደለም፣ እግዚአብሔርን ለማየት ክርስቶስን ለማየት ነው የተጠቀመበት። ወንድሞች እግዚአብሔር የሚሰጣችሁን ጸጋ እናንተ የምትታዩበት አታርጉት። ሰባኪም ሁን፣ ዘማሪም ሆን፣ ቀዳሽ ዲያቆን፣ ካህንም ሁን፣ ዛፉ ላይ ከፍ ብለ ለመታየት የምትፈልገው ሰዎች አንተን እንዲያ አይደለም፣ ክርስቶስን የበለጠ ለማየት እንድትችል ነው። ዘኪዎስ እሱን እዩኝ ለማለት አይደለም ዛፉ ላይ ወጣው፣ እንዲታያል። እሱ ቢሆሩ ክርስቶስ እስኪመጣ መጠበቅ አይጠበቅበትም። ሌላ ቀን ገቢያ ማህል ቆጭ ብሎ ምን ማለት ዛፍ ላይ ወቶ መትየት ይችል ነበር፣ ግን ክርስቶስን ለማየት ነው ዛፏን ከፍተው የተጠቀመው። እነ ቅዱስ ያሬድ ጸጋውን የተጠቀሙት ራሳቸውን ለማሳይ አይደለም። የራሳቸውን ግሎሪ ወይም የራሳቸውን ሹመት ለመፈለግ አይደለም። እኔ እንዲ ለማለት አደለም። እሱ ከሆነማ ምን ጥቅም አለው? እሱ ከሆነማ አገልግሎቱ ምን አፈር ላሰ ማለት ነው። ዛፏን የእውቀቷን ዛፍ የሊቅነቷን ዛፍ የተጠቀሙባት ክርስቶስን ለማየት ነው። ከእውቀት ላይ እውቀት፣ ከጸጋ ላይ ጸጋ ለመሸጋገር ነው። አንድም ቀን እንኳን ስለሚያውቁት ነገር በአደባባይ ይናገሩ እና አባ ጊዮርጊስ እውቀት አልገባለሁ። እንደምታውቁት ለገዳም እንዲማር ተላከ፣ ግን ምንም እውቀት የለውም። በኋላ ወደ መምሩ መልሰው አባትየው ምን አለው? ስዕል ቤት ነበር የሚያገለግለው። የእግዚአብሔርን ንብረት እንዴት መልሳለሁ? እንዴት እወስዳለሁ? አንተ እንዳሻቹሁት አድርጎታል። በኋላ መጣውና መምሩ ምን ትሰራልህ አለው። እውቀት የለሃለው። ቀድሳ አታቆርበን ወይ ደግሞ ረድ ሆነ የሆነ አገልጋይ እንኳን ምንጣፍ አንጣፊ የሆነ እንኳን እንዳታገለግል፣ ምንም እውቀት የለህም። ስለዚህ ለአንተ የሚያስፈልግ እህል ይዘጋጃል፣ መጅ ይዘጋጅላል፣ ትፈጫለሃል። መጅ አዘጋጅቶ መፍጨት ጀመር። ሰባት ዓመት ነው የፈጨው። ግን ቢደንቃችሁ ከሚፈጭበት ቦታ ላይ ስለ ማርያም ነበረች። ሁልጊዜ እያለቀሰ ለምናት ነበር። ለሌሎች እውቀት እየገለጽሽ፣ ለምንድን ነው ለእኔ እውቀት የማትገልጪው አላት። አንዳንድ በሮች የሚዘጉት እጆቻችን ማንኳኳት ስላለባቸው ነው። ከኛ የሚገባ ድርሻ ስላለብን ነው። ወንድም ቶች በኋላ ከሰባት ዓመት በኋላ እመቤታችን ተገልጻ ምን አለችው? ልጄ ወልዴ አባ ጊዮርጊስ ዘጋስጫ በዚህ ሰዓት በዚህ ቀን ጠብቀኝ ብላ ቀጥራው ሄደች። ይችላል አባ ጊዮርጊስ እመቤታችን በቀጠረችው ቀን ሲታጠቅ ሲፈታ ይጠብቃት ጀመር። አሁን ይህ ማለት ሲታጠቅ ሲፈታ ማለት ለምሳሌ ቅዱስ ገብርኤል እመቤታችን ጋር ሲታጠቅ ሲፈታ ማለት መላእክታውን የሚታጠቅ መቀነት የላቸው። በነገስታት ታሪክ አንድ ንጉስ ጋር ስንገባ ጋሻ ጃግሬውና ወይም ደግሞ አጋፋሪው ያምርብኝ ይሆን ይታጠቃል ይፈታል ይሄ ማለት አሁን የከተማ ሴቶች እንደሚያረጉት ማለት ነው ስትታጠቁ ስትፈቱ ማለት ምን ማለት ነው አንዴ መስታወት ጋር ትቆማለች ያምርብኝ ሆን ያምርብኝ ትወጣለች እንደገና ትገባለች ገብታም እንደገና ትገባለች ወደ ውስጥ እንደገናም ታስተካክሏች ትኮለዋለች እንደገና ትደረምሰዋለች ይሄ ሁሉ ተደርጎ ነው ህንፃው የሚያልቀው አይደለ ያ ሁሉ አልቆ ይወጣ ትወጣለች ማለት ሲታጠቁ ሲፈቱ ማለት ይሄ ልብስ ያምርብኝ ሆን አንዴ ስትቀይሩት ማለት አባ ጊዮርጊስ በማደግደግ ይጠብቃት ጀምር ማለት ነው ራሱን ተሸፍኖ በኋላ ቅዱስ ፋኑኤልን ገልጻ አፈንክፈት ለማንም ያልገለጽኩትን ምስጢር ላንተ ገልጫለሁ ብላ የእውቀት ጽዋ ጠጦ ይላል። ከዛ በኋላ ከፀሐይ ብርሃን ብርሃንና ሙቀት እንደሚና እንደሚወጡ ፀዓት እንደሚያደርጉ ከሱ ሰውነትም ብርሃንና ሙቀት የተባለ ሚስጥረ ሥላሴና ስጋቤ ስጋዊ ነገረ ማርያም ይወጣ ጀመረ እና በየ ነበር ሲያመሰግድ፣ እዛ የነበሩት ሰዎች እንዴ፣ አባ ጊዮርጊስ ምን ጀመረ ይሄ እውቀት የሌለው ሰው ደግሞ የሚያወራው ምስጢር እያሉ መደነቅ ጀመሩ። እንደውም አንዴ አባ ጊዮርጊስ ዘጋ ስጫ ሰው በልቶ የሚያስወግድበት ቦታ ጭምር ሲገባ ያመሰግናት ነበር፣ በየቦታው በኋላ አባ ጊዮርጊስ ይላል ምን ነው ማመስገንህንስ አልጠላሁ ሰው በልቶ የሚያስወግድ በፀያፍ ቦታ ጭምር ለምን ከአንደ በትታ አመሰግነኝ አለች። ለኔም ለልጄ እኮ አይገባም። ለልማዱማ ቤተ መቅደስ ለገባ ለልጄ ስጋና ደም ምንጣፍ ስጋ እጅ አንጥፈው በክብር ይቀበሉታል። አንተ ግን ይኔን ቃል በማይሆን ቦታ ዘራኸው አለች። እመቤቴ ሆይ አንቺን ዘላለም እንዳመሰግንሽ ልጅሽን ዘላለም እንድገዛለትና እንደወድሰው ሰው በልቶ ማስወገድን ክፉ ቀጠናን ከሰው ልጅ ያለን አደፈን አስወግጅልኛል ከበቁት መነኮሳት ከነዚህ ያደጋጉ መላእክት ዘንድ ይሁንልህ አለችው። እንደውም አንዴ ከሰጠችው ጸጋ መካከል ለአይን ሽፋሽፍቶቼ፣ ለጎኖቼ መኝታን እንቅልፍን አስወግጅልኝ አላት። አባ ጊዮርጊስ ወይ ባርኬ ያለው ከአንተ ዘንድ ይራቅልህ አለችው። እንቅልፍ ከተወገደላቸው መካከል በዚ አጋጣሚ አባ ጊዮርጊስ ዘጋ ስጫ አሁን ያለ ደግሞ ልመናችን ጸሎታችን እንቅልፍ ስጠኝ፣ እነሱ ደግሞ እንቅልፍ አስወግድልኝ። ተቃራኒ ነን ሄደናል። ከዛ ምን ሆነ? በጣም የሚገርማችሁ ነገር እንቅልፍ ተወግዶለት ምን ያርግ ምን ይስራበት? እኔ ለዚህ እኮ ነው ጸጋን እንደ መሸከም ከባድ ነገር የለም ያልኳችሁ። አሁን እሺ እንቅልፍ ተወገደል፣ ምን ይጠቅማል? ምን ይጠቅመላል? እውነት ለእኛ አይነሱ። አሁን ምን ያርግበት? እንግዲህ እንቅልፍ አተኛም፣ ለሊቱ ሙሉ ምን ስሰራ? እንግዲህ የከተማ ሰው ሆነ ማጅራት ይመታበታል ለሊቱን። እንግዲህ ክፍት የስራ ቦታ ከሆነ ምን ልታደረግበት ትችላለስ? ምን ላርጋለ በሰዓታት ሁሉ ለድንግል ማርያም ምስጋና ይገባል ብሎ መጽሐፈ ሰዓታት እንደረሰላት ላይ ሽፋ ሽፍት እንቅልቅፍን ካስወገርሽልኝ። ለዚህ እኮ ነው እመቤታችን ጭብር ባይኑ ሽፋ ሽፍት እኮ ይመሰላት። ለዚህ ነው አይል ሰዓታት ላይ አፍጣኒ ተረዴት ማርያም በጊዜ ምንዳቤ ዋጻባ ላይንም ቀራንባ አንቲ ወረዳይ ታይቆ በቤተላ ባ በኩሉ ሊና ወኩሉ አልባባ ዘይ ታፈቅረክ ይነፍስ ተሰሮ ምዝባ ያለው ለዚህ አይደለ አፍጣኒ ተረዴት ማርያም በጊዜ ምንዳቤ ዋጻባ አላት ላይንም ቀራንባ ለረዲት የምትፋጠኝ መቤቴ ማርያም ላይንም ቀራ ልክ እንደ ቀራንብት እንደ ቅንድብ ቅንድብ የሚጠብቅ አይንን ነው። አንቺ የምትጠብቂ ነፍሴን ነው። ቅንድብ የሚጠብቅ ከስጋ ይጸላይ ነው። አንቺ የምትጠብቂ ከጸላይ ያጋን እንት ነው ነፍስን ተናድፎ ተናጥቆ ከሚወስዱ። ቅንድብ የሚጠብቅ ለጊዜው ነው። አንቺ የምትጠብቂ ከዘላለም ጋህነ መሳት ነው። ላይንም ቀራ አንቲ ነው ረዳ ውቱ ረዳይታ ያዩቆ በቤተላባለ አይ ምስክር አምጣ ድንግል ማርያም እንዳይን ሽፋሽፍት ቅንድብ ናት ካልክ፣ ማንን ጋርዳ፣ ማንን ጠብቃ፣ ማንን ከልላ፣ ማንን ነጻ አውጥታ ካልከኝ አንቲ ውእቱ ረዳኢት ያይቆብ በቤተ ላባ። ያይቆብ በላባ ቤት ሳለ ለአገሩ ባዳ ለሰው እንግዳኔም ብሎ ሳለ ረዳቱ ማነሽ? አንቺነሽ ነሽ አለ። በጊዜ ህሊና ወበጊዜ በጊዜ አልባባለ በጊዜ አትም ሁሉ በሰዓታትም ሁሉ አለ ዘኢታ ፈቅረኪ ነፍስ ሰሮ ምዝባለ። አንቺን ማታፈቅር ነፍስ ካለሽ ግን ከጉባኤ በመና ምን ትበል ትለይ ትወገዳለ። እግዚአብሔር በሆነት ከዚህ ይጠብቀን። ስለዚህ እውቀት ያልተገለጸለት ማንም የለም። እንደውም አንዴ መጽሐፍ አርጋኑን ሲጽፈው በጣም የሚገርማችሁ እንደው እኮ ጸጋውን መሸከም እንዳትጽፈ ብሏለች እመቤታችን። እሱ ግን ጻፈው። በኋላ አንድ ቀን አስቀምጦ ሲሄድ እመቤታችን ሰወረችበት። በጣም አዘን አለቀሰ። ማን ወስዶት ይሁን? እመቤታችን እኔ ነኝ ሰወርኩበት፣ ስለምን አጻፈው እያልክ ጻፍከዋለችው መጽሐፍ አርጋኑን ግን አንዳንዴ እንኳንም እንኳን አባ ጊዮርጊስ ተሳሳተላሉ። ለምን እሱ ባይሳሳት ዛሬ እኛ እንጸልይ ይሆን ነበር? አዎ መሳሳቱ ጠቀመን። በኋላ በል እንግዲህ እኩሌታውን ግለጸው እኩሌታውን ሰውረው ብላ ግማሹን ብቻ ጽፎልን ዛሬ ሰጥቶናል ማለት ነው።